ክብር አባታችን አባ ገብርኤል ግንሳ ሀገረ ስብከት ዝግጅ ወርያ ማደራጃ መምሪያ ኃላፊ፣ ክብር አባታችን ቆሞስ አባ ታምነው ካሳ የቢሮትና አካባቢ አድባራት ኃላፊ፣ ክብር አባታችን ቆሞስ አባ ሙሴ ውርጉ የሁለቱ አድባራት አስተዳዳሪና የመንጋ ጠባቂ አባቶቼ፣ ሊቃውንተ ቤተክርስቲያን እንደየማረጋችሁ አቦ ካህናት መምህራነ ወንጌል፣ ወንድሞች ዲያቆናት፣ አባቶችና እናቶቼ ሁላችሁ ወደ እግዚአብሔር ውስጥ ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? እንደምን አደረሳችሁ? አሜን። እግዚአብሔር ይመስገን ብል እንድናመሰግነው ፈግዶ ወንዶ በድሚያችን ደች ሳ ተጨምረን አምላካችን ቅዱስ እግዚአብሔር ስም የተመሰገነ ይሁን። ቅድም መምህራችን እንደተናገሩት የቅዱስ ገብርኤል ቤተ ክርስቲያን የነበረው ተነስቶ በአዲስ መልክ እንዲተካ አባታችን በመልካም ፈቃድ የሰበካ ጉባኤና የሕዝበ ክርስቲያኑ በጎ ፈቃድ ተደምሮበት እንዲሰራ ተወስኖ ዲዛይኑ አልቆ ጥናቱ ተጠንቶ የሚያስፈልጉ ማቴሪያሎች ዝርዝር ቀርበው ተወስኗልና ባጭሩ አጠር አድርጌ ነው የምነግራችሁ። የሚያስፈልጉ ነገሮች ሁላችሁም እንደምታውቁት ቤት ያልሰራ ወይም ቤት የማይሰራ ሰው የለምና ቤት ሰሪ ደግሞ ብዙ ነገሮች ያስባል። እያንዳንዷ ከምስማር ጀምሮ እስከ ላይ አፈር ከማውጣት ከመቆፈር፣ አሸዋ፣ ጠጠር፣ ድንጋይ ሲልቶ እያለ ብዙ ነገር ነው የሚፈልገውና ከዚህ በመነሳት ቤተ ክርስቲያኑ ተሰርቶ ለመጨረስ ወደ አስራ አምስት ቢያጆ ድንጋይ ወደ አስር ቢያጆ አሸዋ ወደ ስምንት ቢያጆ ደግሞ ጠጠር ያስፈልጋል። ጠጠሩ ባለሙያዎች ዚ ውስጥ ካላቸው ግሬዷ ግሬቱ የሚባሉና ፋይል የምንላቸው ወይንም ደቃቆቹ ጠጠር ጭምር ነው የሚያስፈልገው። እያንዳንዱ ተጠቅመን ነው የምንሰራው። ብረት ባለ ስምንት ያስፈልገናል ወደ ሶስት መቶ ሰማንያ ቤርጋ አካባቢ ያስፈልገናል። ባለ አስር ወደ አርባ ቤርጋ አካባቢ ያስፈልገናል። ባለ አስራ ሁለት ወደ ሰማንያ ቤርጋ አካባቢ ያስፈልገናል። ባለ አስራ አራት ወደ ስልሳ ቤርጋ አካባቢ ያስፈልገናል። ባለ አስራ ስድስት እንደዚሁ ወደ ሀምሳ ቤርግ አካባቢ ያስፈልገናል። ከዛ ውጭ ሲሚንቶ ወደ ሶስት መቶ ሀምሳ ኩንታል ገደማ ያስፈልገናል። እንደዚሁም ደግሞ ቀለሞች አሉ። ብረት አለው ምስማር ያስፈልገናል። ምስማር ባለ አስር ባለ ሀያ ብለን ይዘናል። ባለ አስር ወደ ሀያ አምስት ፓኮ ባለ አስራ ሁለት ወደ አስራ ሁለት ፓኮ ባለ ዘጠኝ ወደ አስራ ስድስት ፓኮ ባለ ስምንት ወደ ስድስት ፓኮ ምስማሮች ያስፈልጉናል። እያንዳንዱ ሲሰራው በጣም ብዙ ነው የሚሆኑ በዋጋ ደረጃ ከሰራ ነው። ቀለቦች ያስፈልጋሉ። እያንዳንዱ እኛን ነው የሚጠብቀው እና በተሻለ ፍጥነት እስከ ታሳስ ለማድረግ ነው። ታሳስ ሳይደርስ ጨርሶ ለማስመረጥ ከእናንተ ጋር በመሆንና ስለዚህ እያንዳንዱ የሚያስፈልጉትን ግባት ደግሞ እናንተ ናችሁ የምትሆኑት። ባለሙያዎች አሉ፣ ሊሰሩ የታሰቡ በዚህ ሙያ የተሳተፉ ፕላኑን የሰሩ ኳንቲቲን የሰሩ ልጆች አሉ፣ በነፃ ከአርኪቴክቸሩ ጀምሮ የሰሩ ልጆች አሉና እያንዳንዱ ሲሰራ በጣም ብዙ ዋጋ ወደ ሁለት መቶ ምናምን ሺ የሚጠጋ ብል ነው የሚ ልጆች ያበረከቱት። ቅድም መምህራችን ወደ ሌ ሲጠቁሙ ነበር ና ከኔ ውጭ የነበሩ ሁለት መሀንዲሶች አሉ የተሳተፉ የሰሩ ልጆች እጅግ ትልቁን ስራ የሸፈኑት እነሱ ናቸው። መጨረሻ ላይ ምናልባት ስማቸው ይገለጣል ከሰሩ በኋላ እና፣ ስለዚህ እኔ እንደ ከፊታቸው ስለቆሙ ቀደም ቀደም ስላልኩ ነው እነዛ ልጆች ያምን ይሸፍነዋል። እናንተ ደግሞ ከእናንተ የሚጠበቀው ከድንጋይ ጀምሮ ከምስማር ጀምሮ አንድ ኪሎ ሁለት ኪሎ እያላችሁ ምስማር፣ በጋራ ደግሞ አሸዋ፣ ብሎኬት ባለ ሀያ ወደ ሺህ ሁለት መቶ ብሎኬት ያስፈልገናል ባለ አስራ አምስት ወደ ስምንት መቶ ብሎኬት ያስፈልገናል አንድ ሁለት ብሎኬት እያላችሁ አይነታችሁ ቤተክርስቲያኑን በጋራ ሰር ጀምረን በጋራ ሰርተን ለአገልግሎት እንድናበቃው ነው። ይህንን ላለውን ሌላ በዚሁ የምነግራችሁ ቤተክርስቲያኑ እንዲሰራ የተወሰነበት ትልቁ ምክንያት በኋላ የሚገለጽ ቢሆንም ስታቆሙ ለቁርባን ስንመጣ እዚህ ቤተክርስቲያን በጣም እንቸገራለን። ይጠባል፣ አይታችኋል። ለአገልግሎት ይጠባል። ትልቅ ደብር ነው። መሀሌት ብቻ የሚቆመ ሰዓታት መቆም አለበት እና እያንዳንድ ነገር ሰፊ ስለሆነ ከዛ አንጻር ታስቦ በፍጥነት መሰራት ስላለበት